የታሪክ ተቋም የኳስ ትምህርት ቤት የኳስ ሊቅና ተንቀሳቃሽ ቤተ መጽሐፍት ተብሎ የሚታወቀው ከጋዜጣ እስከ መጽሐፍ ከራዲዮ እስከ ቴሌቪዥን ጣቢያ ከኳስ ተጫዋችነት፣ ጋዜጠኝነት እስከ ደራሲነት የገሰገሰው ስፖርትን ከታሪክ በማስታረቅ የተካነው የላቅ አስተዋጽኦ በ2009 ዓ ም ከካፍ ረጅም ዘመን አገልግሎት ሚዲያ የተሸለመው ገነነ መኩሪያ ከተለየን ሰነበተ። ማንም ሰው ይሞታል። ገነነ እንዴት ሞተ? ባለምጡቅ አእምሮ ደራሲና ጋዜጠኛ እንዴት ሞተ ብለው የሚጠይቁ ተቆርቋሪዎች በርካቶች ነበሩ፣ ግና የመለሰላቸው አንድም ሰው አልነበረም። እንዲያውም ያንን በማለታቸው የተከሰሱና ስልካቸውን የተነጠቁም ነበሩ። አሁን ግን ያ ሁሉ ምላሽ ተገኝቶለታል። የዘመናችን ምርጥ የምርመራ ጋዜጠኛ ወዳጄ አርአያ ተስፋ ማርያም ከኢትዮ ዴሊ ጋር ባደረገው ቃለ ምልልስ ሚስጥሩን ዘርግፎታል። ከሀዘን በኋላ የተከተለው የውዝግብ ማዕበል ስለ ተወዳጁ የስፖርት ጋዜጠኛ ገነነ መኩሪያ ሊብሮን ሟሟት ምላሽ ተገኝቶለታል። እውነታው ምንድን ነው? ገነነን ማን ገደለው? አብራቸውን ከቆያችሁ የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክ ና ሼር ማድረግ ብቻ ነው። ገነነ መኩሪያ ኢትዮጵያ ያጣችው ብቸኛና ብዙ እምቅ ችሎታ የነበረው ከጋዜጠኛም በላይ የሆነ ታላቅ ምሁር ነው። ከገነነ ሞት በኋላ ነገሮች ተወሳስበዋል። ባለቤቱ ስሜ ተነስቷል በሚል ክስ ብዙ ሰዎችን ወደ ፍርድ ቤት ወሰደች። በዚህ ክስ ሰለባ ከሆኑት መካከል አንዱ ለእውነት ሲታገል የነበረው ወንድማችን ተስፋ ይገኝበታል። ተስፋ ከዚህ ክስ ውስጥ ብዙ መከራንና ችግርን ተመልክቷል። በጣም የሚያሳዝነው ደግሞ ገነነ ከሚኖርበት ቤት ተባሮ በሆቴል ውስጥ ብቻውን ተቀምጦ ብቸኛ ሆኖ ችግርና ጉዳት ደርሶበት ነበር። አሁን ግን ነገሩ እንዳዲስ እየተነሳ ነው። ስለ ገነነ ሊብሮ ሞት በሰዓቱም የሚያወዛግቡ ነገሮች ነበሩት። የተለያዩ ጥያቄዎቹም ሲነሱበት ነበር። አንድ ከሰባ ኪሎ በላይ የሚመዝን ሰው ሊያውም አንድ እግሩን በሕክምና ያጣ ሰው የበር እጀታ ላይ ራሱን አንቆ አጠፋ ቢባል ለማመን የሚከብድ ነገር አለው። በሰዓቱ በዚህ አወዛጋቢ ጉዳይ ራሱን አጠፋ ሲባል ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘና የእሱም ሞት እየተረሳ መጥቶ ነበር። ሰሞኑን ግን በዚሁ የገነነ ሞት ዙሪያ አርአያ ተስፋ ተስፋለም በሚገርም ሁኔታ ተከታታይ ቪዲዮዎች ዩቲዩብ ላይ እየለቀቀ ነው። ጥያቄዎችን እያነሳ እየገመተም ነው። ጉዳዩንም ለማጥራት በብዙ እየለፋ ነው። በመጀመሪያ የገነነ መኩሪያ ሊብሮን ወንድም፣ በመቀጠል ጋዜጠኛ ሰይድ ኪያርን እንግዳ አድርጎ በማቅረብ ስለ ገነነ ሞት እስከ ዛሬ ያልተሰሙ የሚያስገርሙና የሚያስደነግጡ መረጃዎችን እያወጣ ይገኛል። በተለይ ጋዜጠኛ ሰይድ ኪያር ገነነ ከቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተበት ቀን ምሽት ድረስ የተፈጠረውን አንድ በአንድ አብራርቶታል። የራሱን ስህተት በማመን በገነነ ሞት እንዴት እሱ ተጠርጣሪ ለማድረግ እንደተሞከረ ፊልም በሚመስል መልኩ ይተርከዋል። በአርአያ ለተነሱት ጥያቄ የገነነ ወንድምም ሆነ ሰይድ ኪያር በእርግጠኝነት አንድ ነገር መልሰዋል። በፍጹም ገነነ መኩሪያ ሊብሮ ራሱን አጥፍቷል ብለው ሁለቱም እንደማያምኑ አርአያ ገነነ ከመሞቱ በፊት አንድ ጓደኛው ከውጭ ደውሎለት ካወራው በኋላ ስልኩን ባለመዝጋቱ ገነነ የያዘው ክፍል ውስጥ በጥያቄ የሚያጣድፉ ሰዎች እንደነበሩ መስማቱን ገልጿል። ብቻ አሁን የገነነ ሞት እንቆቅልሽ የሚፈታበት ጊዜ የደረሰ ይመስለኛል። የተለያዩ ጥያቄዎችም መነሳት ጀምረዋል። ያን የመሰለ የስፖርት ጋዜጠኛ፣ ያን የመሰለ ጨዋታና ታሪክ አዋቂ ያን የመሰለ ጸሐፊ በሕይወቱ የመጨረሻ አካባቢ የነበረበት ሁኔታ ያሳዝናል። ተስፋ መቁረጥ ውስጥ ገብቶ ከቤት ተገፍቶ አንዲት ጠባብ ክፍል ውስጥ ሞቶ መገኘቱ እጅጉን ያስቆጫል። ከምንም በላይ ደግሞ የሚያማው ባልተረጋገጠበት ሁኔታ ራሱን አጥፍቷል በመባሉ በሚከተለው የኦርቶዶክስ ሃይማኖት ስርዓተ ፍትሐት ሳይደረግለት መቀበሩን መስማት ነው። እናንተስ ውድ ተመልካቾቻችን የገነነ አሟሟት ምን ይመስላችኋል? ኮሜንት ላይ አስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።